ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች የሰዓቱ ዜና ውጃችን ነው ጀምሯል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል በቅድሚያ አማረስ ዜናዎችን ነግራችኋለሁ አብራችሁን ጥቆ ይጋብዛለሁ አንድ የብልጽግና ባለስልጣን ፋኖ ህወሓት ላይ ውጊያ አልከፍትም አለ በማለት ወቀሳ አቀረቡም እኔ የብልጽግና ባለስልጣን ፋኖ ከህወሓት ጋር ውጊያ ባለመክፈታቸው በስብሰባ ላይ ከፍተኛ ወቀሳ ያቀረቡ ሲሆን የፋኖ አቋም ለተሰብሳቢዎች ሲያስረዱ ተመልከቱ። ይህ ህወሓት ላይ ጥይት አልተኮሶም ይህ ነው ወይ ለአማራ ማሰብ በማለት ተናግረዋል። ዛሬም በአማራ ክልል አራቱም ቀጠናዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ቀጥሏል። ዝርዝር ዜና ይዘናል። ወደ ትግራይ ክልል ሸቀጣ ሸቀጥና ምርት እንዳይገባ የተጣለው ክልከላ ዛሬም ቀጥሏል። ከላይ በመጣ ትዛዝ በሚል የፌዴራል ፖሊስ አባላት ክልከላውን ከጀመሩ ቀናት ተቆጠረ ሲሆን በአፋርና አማራ ክልል ሶስት ኬላዎች ሹፌሮች ከጫም ጡቃ ጋር መቆማቸው ተናግረዋል። ሹፌሮቹ ጭነው ቁሟል ከተባለ አራት ቀናት ተቆጠራቸው ሲሆን የክልሉ መንግስት በአሁኑ ሰዓት ለፌዴራል መንግስት ያቀረበው ጥያቄም ተቀባይነት አላገኘም የተባለው በዝርዝር ነው። የዓለም ምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለውን የሰብዓዊ እርዳታ በሰኔ ወር ሊያቆም እንደሚችል አስታውቋል። የገንዘብ ድጋፍ ባለማግኘቱ ለተረጂዎች እያከፋፈለ የሚገኘው እርዳታ በከፍተኛ መጠን መቀነሱንም አመላክቷል። በዚህም ላይ ተጨማሪ አለን። ሐማስ የተኩስ አቁም እቅዱን አልቀበልም አለ። ቡድኑ አልቀበልም ያለው በእስራኤል ተቀባይነት ያገኘውን አዲሱን የአሜሪካ የጋዛ የተኩስ አቁም እቅድ ነው። ለምን የሚለውን በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁም። አብራችሁ ይቆዩ። አንድ የብልጽግና ባለስልጣን ፋኖ ህወት ላይ ውጊያ አልከፍትም አለ በማለት ወቀሳ አቀረቡም። እኒህ የብልጽግና ባለስልጣን ፋኖች ከህዋት ጋር ውጊያ ባለመክፈታቸው በስብሰባ ላይ የከፍተኛ ወቀሳ ያቀረቡ ሲሆን የፋኖን አቋም ለተሰብሳቢዎች ሲያስረዱ ተመልከቱ። ህወት ላይ ጥይታ አይተኩሶም፣ ይህ ነው ወይ ለአማራ ማሰብ በማለት ሲናገሩ ተደምጠዋል። ዛሬም በአማራ ክልል አራቱም ቀጠናዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከፍተኛ ሰብአዊ እና ቁሳዊ ጉዳት ተመዘገብበት ውጊያ ቀጥሏል። በዛሬው ዕለት በምዕራብ ጎጃ ዞን ቡሬ ቀጠና በተደረገው ውጊያ ሰብአዊና ቁሳዊ ጉዳት መድረሱ የታወቀ ሲሆን የአገዛዝ ጦር ከቡሬ ከተማ በወለጋ መስመር ወደ ቁጭ መንቀሳቀሱ ተከትሎ የፋኖ ኃይሎች ውጊያ ከፍቶበታል ሲሉ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ጎጃም አምስተኛ ክፍለ ጦር አባላት በአንጃ ተራራ አካባቢ በአገዛዝ ጦር ላይ በከፈቱት ውጊያ በርካታ ወታደሮች የሞትና የአካል ጉዳት ደርሶባቸዋል። ቀሪ የአገዛዝ ጦርም ወደ ቡሬ ከተማ ሸሽተዋል ነው ያሉት የፋኖ የመረጃ ምንጮች። በተመሳሳይ በሸዋሮቢት መንጃር ቀጠና ብረት ወረዳ 05 የተባለ አካባቢ በተደረገ ውጊያ የአገዛዝ ጦር ወታደራዊ ኪሳራ አርሶበታል ሲል የአማራ ፋኖ ብሔራዊ ኃይል ሸዋ ከሰም ክፍለ ጦርና ያስታወቀው። ውጊያው በትላንትና ሁለት ከጠዋት እስከ ማታ ሙሉ ቀን ሲካሄድ ማሉን ያስታወሰው አፋባ ከሰም ክፍለ ጦር በውጊያው ከፍተኛ ጉዳት የደረሰበት የአገዛዝ ጦር የዝም መገልገያ የሆነችውን የሸጋ ጤና ጣቢያና የንጹሐን መኖሪያ መንደሮችን በከባድ መሳሪያ በመደብደብ ጉዳት አርሷል ብለዋል። በተመሳሳይ በሰሜን ወሎ ዞን ራያ ቀጠና ቀጠና አባሆይ ጋሪያ እንዲሁም ድንጋይ ቀበሌም አረፋ ጊዮርጊስና አራዱም አካባቢ ከባድ ውጊያ መደረጉንም ለማወቅ ተችሏል። በፋኖ በኩል የተለያዩ ክፍለ ጦሮች በጥምር በማሳት በአገዛዝ ጦር ላይ ከፍተኛ ወታደራዊ ጉዳት አርሰናል ሲል የአማራ ፋኖ ብሔራዊ ኃይል አፋባ አስታውቋል። በተለይም በአራዱም ከተማ የሚገኘው የአገዛዝ ጦር ካምፕ በማጥቃት ከፍተኛ ድል አስመዝግበናል ሲል ነው አፋባ ያስታወቀው። በአካባቢው በነበረው ውጊያ የአገዛዝ ጦር በተኮሰው ከባድ መሳሪያ ድንጋይ ቀበሌ ውስጥ ኮረራው መኖሪያ መንደር ሶስት መኖሪያ ቤቶች በውስጣቸው ከሚገኙ ሙሉ ንብረት ጋር መቃጠላቸውን የአካባቢ የመረጃ ምንጮች ተናግረዋል። በደቡብ ጎንደር ዞን እስቴ ቀጠና ደግሞ የፋኖ ኃይሎች ለመክበብ የተንቀሳቀሰ የአገዛዝ ጦር ራሱ በፋኖ ከበባ ውስጥ ገብቶ ከፍተኛ ጉዳት እንደደረሰበት የፋኑ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በዚህም ከእስቴ ወረዳ መካነ ኢየሱስ ከተማ በመነሳት ሌሊቱን ድባና የተባለ ቦታ ላይ ፋኖን ለመክበብ ተንቀሳቅሶ የነበረ ቢሆንም ቀድሞ መረጃ የነበራቸው የፋኖ ኃይሎች ወኩላቸው የመጣውን የአገዛዝን ጦር መልሰው ከበባ ውስጥ በማስገባት ት ደስኳ እንዲሁም ድባና ዳት አዳራ አጎናም ጓሳና ጥናፋ በተባሉ ስፍራዎች ከሌሊቱ ስድስት ሰዓት እስከ ዛሬ አራት ሰዓት ረፋድ ድረስ ውጊያ ከፍተው ድል ማድረጋቸውን የፋኖ ኃይሎች አስታውቋል። በሌላ በኩል የአማራ ክልል የብልጽግና አገዛዝ ፋኖ ህወሓት ላይ ውጊያ አልከፍትም አለ በማለት ወቀሳ ማቅረቡ ተሰምቷል። ባለስልጣኑ ህዝብ ሰብስበው ያወያዩበት መድረክ ላይ ፋኖን በተመለከተ ወቀሳና ክስ ያቀረቡ ሲሆን የወቀሳቸው መነሻ ደግሞ ህወሓትን አይዋጋም በማለት ሆኗል። እኒህ የብልጽግናው ሾም ተሰብሳቢውን ተመልከቱ ህወሓት ላይ ጥይት አይተኩሱም፣ ይህ ነው ወይ ለአማራ ማሰብ በማለት ሲናገሩ ተደምጠዋል። ተገልጧል። የክልሉ የብልጽግና አገዛዝ ኮሚኒኬሽን ቢሮ ኃላፊ መንገሻ ፋንታው ሰሞኑን በሰሜን ወሎ ዞን ራያ ቀጥና በተደረገው ስብሰባ ላይ ህዋት ዞብል ቅርብ ርቀት ምሽግ እየቆፈረ ነው በሚል ውንጀላ ካሰሙ በኋላም በመቀጠልም ፋኖ በቅርብ አለ፣ ነገር ግን ህዋት ላይ ውጊያ ይክፍትም በማለት የወቀሱ ሲሆን ፋኖ ህዋት እንዲዋጋ የብልጽግና አገዛዝ ፍላጎት እንዳለው የሚያሳይ ንግራቸውን በአደባባይ ሲናገሩ ተደምጠዋል። እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ታው እንኳ ብለው አይናገሩ። ይሄ ነው ለአማራ መቆርቆር ማለት ይሄ ነው ለአማራ ማሰብ ማለት። የብልጽግናው ባለስልጣን ይህን ሲናገሩ ለመሆኑ እናንተ ህወሓት ላይ ፋኖ ጥይት እንዲተኩስ የፈለጋችሁ ስለምንድን ነው? ብልጽግና ራሱ የማያደርገው ፋኖ እንዲያደርግለት እየጠበቀው ምን አስቦ ነው? ፋኖ ከፕሪቶሪያ ስምነት ማግስት ትጥቅ እንዲፈታ የተፈለገውና ጦርነት የታወጅበት በብልጽግናው አገዛዝ አይደለም ወይ የሚሉና መሰል ጥያቄዎችን ያሰቡ አይመስሉም። በእርግጥ የአገዛዙ ባለስልጣን የኢትዮጵያን የመብት ታጋዮች እርስ በርስ እንዲዋጉላቸው ከመፈለግ ያለፈ በግልጽ ሲወቅሱ ይህ የመጀመሪያ አይደለም። የብልጽግናው የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ የኦሮሞ ነጻነት ጦር ፋኖን እየወጋ አይደለም። የነመሮ ኃይል ፋኖ መውጋት አቁሞ እኛን እየወጋ ነው። አሁን ላይ ፋኖ አንሰራርቷን ዋነኛው ችግር ደግሞ ፋኖ ልንወጋው ስንል በዛ በኩል የኦሮሞ ነጻነት ጦር አይዋጋም እኛ ነው በጋራ እየወጉ ያሉት በማለት ወቀሳ ማቅረባቸው አይዘነጋም። ከቅርብ ጊዜ ወዲህ የአገዛዝ ጦር ጀነራሎች ፋኖ ከውስጥና ከውጭ ኃይሎች ጋር ጥምረት በመፍጠር እየወጋን ነው በሚል በተደጋጋሚ ሲናገሩ የተደመጡ ሲሆን የኦሮሞ ብልጽግና አመራሮች በኩላቸው የሰሜን ኃይሎች ትብብር እየፈጠሩ ለ ስልጣናቸው ስጋት መደቀናቸውን ሲገልጹ መቆየታቸው ይታወሳል። ዛሬ ደግሞ የአማራ ክልል የብልጽግና አመራሩ መንገሻ ፋንታው ፋኖ ህወሓትን አልወጋለን ሲሉ ይህ የብልጽግና ስጋት አስተጋብተዋል። ወደ ትግራይ ክልል ሸቀጣሸቀጥና ምርት እንዳይገባ የተጣለው ክልከላ ዛሬም ቀጥሏል። ከላይ በመጣ ትዛዝ ነው በሚል የፌዴራል ፖሊስ አባላት ክልከላውን ከጀመሩ ቀናት የተቆጠረ ሲሆን በአፋርና አማራ ክልል ሶስት ኬላዋ ሹፌሮች ከጫኑ ጥቃ ጋር መቆማቸውን በይፋ ተናግረዋል። የሸቀጥና ሌሎች ምርቶችን ይዘው በአፋር ክልል በኩል ወደ ትግራይ ይጓዙ የነበሩ መኪናዎች ምክንያቱ ባልታወቀ ሁኔታ በአፋር ክልል እንዳይንቀሳቀሱ መደረጋቸውን የትግራይ ክልል መንግስት ያስታወቀ ሲሆን የፌዴራል መንግስት መፍትሄ እንዲሰጠው በትላንትናው እለትም የጠየቀ ቢሆንም ክልከላው ግን መ መፍትሄ ሳይሰጠው ዛሬም ተጠናክሮ ቀጥሏል። በህወሓትና በብልጽግና መካከል የተፈጠረውን ውጥረት እየበረታ መጣበት በዚህ ወቅት የብልጽግናው መንግስት ወደ ትግራይ የሚገቡ ሸቀጣሸቀጥና ምርትን የጸጥታ አካላትን በመመደብ እንዲቆም አድርጎ አነጋጋሪ ሆኗል። ከፍተኛ የጦርነት በነገሰበት የሰሜን ኢትዮጵያ ክፍል ውስጥ እንዲህ አይነት ፖለቲካዊ ውሳኔዎች በትግራይ ተኩስ እንዲቆም ያስቻለውን የፕሪቶሪያ ስምምነት ተግባራዊነት ጥያቄ ውስጥ እንዲገባ የሚያደርጉ ሆኖ ተገኝተዋል። ህወሓት ከፖለቲካ ፓርቲነት ሰርዣለው ሌተናንት ጀነራል ታደሰ ወረደን ደግሞ ፕሬዚዳንት አድርግ ያለው የአብይ አህመድ መንግስት በቀጠናው አዲስ ጦርነት የሚነሳበት ሁኔታ እያመቻቸ እንደሆነ እየተነገረ ይገኛል። ክልከላው በመጣሉ በትግራይ ከተሞች በነዋሪዎች ዘንድ ከፍተኛ ድንጋጤ እንደተፈጠረና ከፍተኛ የዋጋ ንረት እንደተስተዋለ መረጃዎች ያሳያሉ። የትግራይ ክልል ጊዜያዊ አስተዳደር የንግድ ቢሮና ሰነድ ኤጀንሲ በደብዳቤው ላይ ታዲያ ለትግራይ ክልል የተለያዩ ሸቀጦች ይዘው በአፋር ክልል መስመር የሚጓዙ ተሽከርካሪዎች ከግንቦት 18/2017 ዓ.ም ጀምሮ ሰርዶ የሚገኘው የፍተሻ ጣቢያ ወደ ትግራይ እንዳይገቡ እየተ እየከለከሉ እንደሆነ አረጋግጫለሁ ቢልም ክልከላው ግን በሰርዶ ብቻ ሳይሆን በአማራ ክልል ጨምሮ ሶስት ኬላዎች እየተፈጸመ እንደሆነ ለክልሉ ቴሌቪዥን ተጨማሪ ማብራሪያ ሰጥቷል። ምክንያቱ ምን እንደሆነ በምን ምክንያት እንደተከለከሉ ማብራሪያ እንዲሰጣቸው በደብዳቤው ላይ የጠየቁት የክልሉ የኤጀንሲ ኃላፊ ግን በክልሉ ሚዲያዎች በሰጡት መግለጫ ላይ በዋናነት አገዛዙ የከለከለው የፌዴራል ፖሊሶችን መድቦ እንደሆነ አስቀምጠዋል። ከተለያዩ የኢትዮጵያ ክፍሎችና ከጅቡቲ ቃበመጫን ወደ ትግራይ ይጓዙ የነበሩ ከባድና ቀላል የጭነት እንዲሁ መኪናዎች እንዲሁም በአፋርና አማራ ክልል በሚገኙ ሶስት ኬላዎች ላይ ታግተው ይገኛሉ ሲሉም እኒው ኃላፊ ለትግራይ ቴሌቪዥን ጨምሮ ተናግረዋል። የጭነት መኪኖቹ መታገት በክልሉ የንግድ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል ሚላን ዘገባው፣ በአፋር ክልል በኩል ወደ መቀለ በሚወስደው መንገድ ላይ ሰርዶ ሜዳ በሚባል ኬላ ላይ ሸቀጣሸቀጥ የጫኑ የአይሱዚ መኪናዎች፣ ተሳቢ ያላቸው ከባድ መኪናዎች መጓዝ ተከልክለው ቆመው እንደሚገኙም ታይተዋል። ሁሉም የጭነት መኪናዎች ህጋዊ መሆናቸውን የሚገልጽ ሰነድ ያላቸው መሆኑ የተጠቆመው ዘገባው እንዳይጓዙ የተደረገ በት ምክንያት ግን ከላይ የመጣ ትእዛዝ ነው ተብሏል። በጭነት መኪኖቹ ክልከላ ዙሪያ ከፌዴራል መንግስት ከአፋር ክልል እንዲሁም ከአማራ ክልል በኩል እስካሁን የተባለ ነገር የለም። ባሳለፍነው ሳምንት ቅዳሜ ግንቦት 16 ቀን 2017 ዓ ም ጀምሮ አታልፉም ተብለን ቁምናል ሲሉ የሸቀት ጭነት በመያዝ ወደ ትግራይ ይጓዙ የነበሩ ሹፌሮች እንደገለጹ ቢቢሲ ባስነበበው ዘገባው አስታውቋል። ለምን እንደተከለከልን ስን ጠይቅ ከላይ በመጣ ትእዛዝ ነው ሲሉ ምላሽ ሰጥተውናል ሲሉም አሽከርካሪዎች ለቢቢሲ ነግረውታል። ዘገባው በተጨማሪም ክልከላውን በአፋር ክልል ወደ ትግራይ በሚወስዱ መንገድ ብቻ ሳይሆን በአማራ ክልል በወልዲያ በኩል ወደ መቀለ የሚወስደው መንገድ ላይም የጭነት መኪኖቹ እንዳያልፉ መከልከላቸውና ከምርታቸው ጋርና ከጫኖ ጭነት ጋር መቆማቸው ሰምተዋል። የጫኖ ጭነት አብዛኛው የሚበላሽና ፍራፍሬ እንዲሁም አዝርት ያለበት በመሆኑ ሹፌሮቹ በአሁኑ ሰዓት ዝናብ እየዘነበብን ቁምናል ማለት ስጋታቸውን ገልጸዋል። በአሁኑ ሰዓት በትግራይ ክልል ያለው ፖለቲካዊ ውጥረት ወደ ጦርነት እንዳያመራና የፕሪቶሪያው ስምምነት እንዳይጣስ ብዙዎች ስጋት ያላቸው ቢሆንም ክልከላውን የፌደራል መንግስት መፈጸሙ ግን በትግራይ ክልልና ክልልና ከኤርትራ ጋር ተፈጥሯል በተባለው ግንኙነት ምክንያት ጦርነት ሊነሳ ጫፍ ላይ መረሱን የሚያሳይ ምልክት አድርገው የወሰዱ ብዙዎች ናቸው። የአለም ምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለውን የሰብዓዊ ድጋፍ በሰኔ ወር ሊያቆም እንደሚችል አስታውቋል። የገንዘብ ድጋፍ ባለማግኘቱ ለተረጂዎች እያከፋፈለ የሚገኘው እርዳታ በከፍተኛ መጠን መቀነሱንም ነው የአለም ምግብ ድርጅት ያስታወቀው። የተባበሩት መንግስታት የአለም ምግብ ፕሮግራም ባጋጠመው የገንዘብ ድጋፍ እጥረት ሳቢያም በተያያዘው ዓመት ሰኔ ወር ላይ በኢትዮጵያ ማካሄድ ላይ ያለውን የእርዳታ አቅርቦት ሊቋረጥ እንደሚችል በግልጽ አስጠንቅቋል። በመሆኑም በአሁኑ ወቅት የሚሰጠውን ለምግብ እርዳታ መጠን በከፍተኛ መጠን እየቀነሰ እንደሆነ

የፈንድ እጥረቱ በኢትዮጵያ የምግብ እርዳታ ድጋፍ ማድረጉን ለማስቀጠል ያለውን አቅም እየገደበው እንደሚገኝም ነው የታወቀው። ዛሬ ታዲያ በአዲስ አበባ እርዳታ ከሚሰጣቸውና በአጠቃላይ ገንዘብ ጭምር ከሚቀርብላቸው የውጭ ዜጎች መካከል የመናውያንም ሰልፍ አካሂደዋል። የመናውያን በዩኤንኤችሲአር ቢሮ ቀርበው ሰልፍ ያካሄዱት የሚሰጠን የገንዘብ ክፍያ ዘግይቷን በማለት ሲሆን በራሱ ዜጎች ላይ አፈናና ስርን የቀጠለው አገዛዙ የጸጥታ ኃይል በመላክ በዩኤንኤችሲአር ቢሮ ፊት ለፊት ሰልፍ ያካሄዱትና ድምጻችን ይሰማ ያሉ የመናውያንን አፍ ተጽዕኖ መውሰዱም ተሰምቷል። አገዛዙ በአዲስ አበባ ተካሂዷል የተባለውን ይህን የምግብ ጥያቄ በተመለከተ እስካሁን ድረስ ዝምታን የመረጠበት ቢሆንም በዩኤንኤችሲአር ቢሮ ፊት ለፊት ሰልፍ ሲያካሂዱ የነበሩ የመናውያን ግን በፖሊስና በጸጥታ ኃይሎች ታፍኖ መወሰዳቸውን የተሰማው እንዲህ አይነት ቀውሶች በኢትዮጵያ ውስጥ የቀጠሉ ሲሆን በአሁኑ ሰዓት በአለም አቀፍ እርጃ የምግብ እጥረት መከሰቱና የደጋፊ ሀገራትና ተቋማት መመናመንም በኢትዮጵያ ውስጥ ያሉ ስደተኞችን በተመለከተ ከፍተኛ አደጋ ደቅኗል ተባለው ከዓለም አቀፍ ተፈናቃዮችና እርዳታ ጠባቂዎች በተጨማሪ በኢትዮጵያ የሚኖሩ የራሱ ሀገር ዜጎችም ከፍተኛ የእርዳታ እጥረት አጋጥሟቸዋል። ባሳለፍነው ወር በኢትዮጵያ ያከናውናቸው ተግባራት አስመልክቶም ያወጣውን መግለጫ ይፋ ያደረገው በትላንትናው ዕለት ሲሆን ይህም የዓለም ምግብ ፕሮግራም በኢትዮጵያ የሚረዳቸው የኢትዮጵያ ዜጎች ቁጥር ከፍተኛ በመሆኑ የሚያስፈልገ የገንዘብ መጠን ደግሞ ዝቅተኛ በመሆኑ በሚቀጥለው ሰኔ ወር ላይ በአጠቃላይ እርዳታ ሊያቆም ይችላል ብሏል። በተለይም ለተረጂዎች የሚያከፋፍለው የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ እንዲያገኝ ከሚጠበቀው በጣ አምስት መቶ መሆኑንም አመላክቷል። በየካስቶር ለተረጂዎች ያከፋፍል የነበረው መጠን ከስታንዳርዱ ባነሰ መጠን ግን ደግሞ ሰማንያ መቶ ደርሶ እንደነበረ ይገልጻል። በዚህ ወር ግን ስልሳ አምስት መቶ ደርሷል። በሚቀጥለው ሰኔ ወር ግን ሙሉ ለሙሉ ሊቆም ይችላል ብሏል። በአሁኑ ወቅት ለአንድ ተረጅ ቤተሰብ እያቀረበ ያለው መጠን 9 ኪሎ ግራም እህል 1 ኪሎ ግራም ጥራጥሬና አንድ ንጥብ አንድ ኪሎ ግራም የምግብ ዘይት ብቻ መሆኑን ጠቁሟል። የሚያከፋፍሉ የምግብ እርዳታ መጠን ቅነሳ በተመሳሳይ በስደተኞች ላይ ተግባራዊ መደረጉንም ገልጿል። በተለይም የተመጣጠነ የምግብ እርዳታ አቅርቦቱ የመቋረጡ ነገር አይቀሬ ነው ሲል ኤጀንሲው በመግለጫው በግልጽ አስጠንቅቋል። የመንግስታቱ ድርጅት የምግብ ፕሮግራም በመግለጫው ላይ በኢትዮጵያ አሁንም በየቀጠሉ ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱ ነው ብሏል። በትግራይ ክልል ሲካሄድ የነበረው ጦርነት የሰላም ስምምነቱ ቢያስቆሙም በሌሎች የሀገሪቱ ክፍሎች በ በተለይም በአማራና በኦሮሚያ ክልል በመካሄድ ላይ ያሉ በትጥቅ የተደገፉ ግጭቶች ኤጀንሲው ተጨባጭ ወጪ እያስወጣው እንደሚገኝና ለከፍተኛ አደጋ እያጋለጠው መሆኑን አስታውቋል። ለተረጂዎች በወቅቱ የሚያስፈልጋቸው የምግብ እርዳታ ለማድረስ አስቸጋሪ እንደሆነበትን ጠቁሟል። በኢትዮጵያ የአገር ውስጥ ተፈናቃዮችን በዚህ መሰረት እርዳታቸው ሊቋረጥ ጫፍ ላይ ሲደርስ በዓለም አቀፍ ደረጃ ተፈናቅለው ደግሞ በኢትዮጵያ ውስጥ የተጠለሉ የውጭ ዜጎች በዩኒቨርሲቲ ያርበኩል ከፍተኛ እጥረት ገጥሟቸዋል ነው የተባለው የብልጽግናው አገዛዝ ግን እነዚህን ሁሉም እነዚህን ሁሉ ችግሮች ለመፍታት የሚያደርገው ጥረት ባይኖርም ችግሮችን በማባባስ በኩል የሚዋጣለት መሆኑን በአደባባይ ጦርነቶች እንደ አዲስ ለመጀመርና የጀመራቸውንም ለማበርታት እየቀጠለ እንደሆነ የሚያሳዩ መረጃዎች ይፋውነዋል። ሐማስ የተኩስ አቁም እቅዱን አልቀበልም አለ። ቡድኑ አልቀበልም ያለው በእስራኤል ተቀባይነት ያገኘውን አዲሱን የአሜሪካ የጋዛ የተኩስ አቁም እቅድ ነው። አንድ ከፍተኛ የሐማስ ባለስልጣን አሜሪካ ያቀረበችውን አዲሱን የጋዛ የተኩስ አቁምና የታጋቾችን የመልቀቅ ስምምነት የፍልስጤም ታጣቂ ቡድን እንደማይቀበለው ለዩስ ተናግረዋል። ዋይት ሀውስ ሐሙስ ዕለት እንዳስታወቀው እስራኤል የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍን ያቀረቡትን ተቀብላለች፣ ከሐማስ መደበኛ ምላሽ እየጠበቀች ነው ብለዋል። የእስራኤል መገናኛ ብዙሃን የእስራኤል ባለስልጣናትን ጠቅሰው እንደዘገቡት ከሆነ ሐማስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ለመፍታት በሁለት ደረጃ አስር በ ሕይወት ያሉ ታጋቾችና የ18 ሟቾችን አስክሬን አሳልፎ እንደሚሰጥ ገልጿል። የአማስ ባለስልጣን ሀሳቡ ጦርነትም አቆም ጨምሮ ዋና ዋና ፍላጎቶችን እንደማሟላት እና በጊዜው ምላሽ እንደሚሰጥ ተናግረዋል። የእስራኤል መንግስት የሰጠው አስተያየት ባይኖርም ጠቅላይ ሚኒስትር ቤንያሚን ኔታናው የዊትኮፍን እቅድ መቀበላቸውን ሐሙስ እለት ለታገቱ ቤተሰቦች መናገራቸው ተዘግቧል። እስራኤል በጋዛ ላይ አጠቃላይ ገዳይ ጣለች ሲሆን በዩናይትድ ስቴትስ ኳታርና ግብፅ አደራደርነት የተፈረመው የሁለት ወር የተኩስ አቁም ስምነት መፈራረሱን ተከትሎ በሀማስ ላይ ወታደራዊ ወረራዋን በመጋቢት መጀመሪያ ቀጥላለች። እስራኤል ሐማስ እስካሁን በእስር ላይ የሚገኙ 58 ታጋቾች እንዲፈጣ ጫና ማድረግ እንደምትፈልግም ትናገራለችም። ከዚህም ውስጥ ቢያንስ ሀያ ያህሉ በህይወት አሉ ተብሎ ይታምናል ነው የምትለው እስራኤል። ከዚህ ሳምንት በፊት ገደማ ግንቦቱ 11 የእስራኤል ጦር ሰራዊት የተስፋፋውን ጥቃት የጀመረ ሲሆን ኔታንያሁ ሰራዊቱ የጋዛን ሁሉንም አካባቢዎች ይቆጣጠራል ሲሉም ተደምጠዋል። በማግስቱ እስራኤል በጋዛ ላይ ጥላው የነበረውን እገዳ በማለዘብ ረሃብ ለመከላከል መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድም ተናግራለች። በጋዛ ባለፉት አስር ሳምንታት ውስጥ ወደ አራት ሺህ የሚጠጉ ሰዎች መገደላቸውን በሐማስ የሚመራው የጤና ሚኒስቴር ለዩሲ አስታውቋል። የተባበሩት መንግስታት ድርጅት ሌላ ስድስት መቶ ሺህ ሰዎች በእስራኤል የመሬት ላይ ዘመቻ እና ትእዛዝ እንደገና ተፈናቅለዋል ብሏል። በተባበሩት መንግስታት የሚደግፈው አይፒሲ ዘገባ በመጪዎቹ ወራት ብቻ ወደ አምስት መቶ ሺህ የሚጠጉ ሰዎች አስከፊ የሆነ የረሃብ አደጋ እንደሚገጥማቸው አስጠንቋል። ሐሙስ ዕለት በዋሽንግተን ዲሲ በተካሄደው ጋዜጣዊ መግለጫ ላይ የዋይት ሀውስ ፕሬስ ሴክሬታሪያት ካሮሊን ሌቨንት የሳውዲ ንብረት የሆነው የአልአረቢያን ቲቪ እስራኤልና ሐማስ አዲስ የተኩስ አቁም ስምምነት ላይ መረሱን የሚገልጽ ዘገባ ማረጋገጥ ይችሉ እንደሆነ ጠይቀው ነበር። ልዩ መልእክተኛው ዊትኮፍና ፕሬዚዳንቱ እስራኤል የምትደግፈውን የተኩስ አቁም ሀሳብ ለሐማስ ማቅረባቸውን አረጋግጣለሁ። እስራኤል ይህን ሀሳብ ወደ ሐማስ ከመላኩ በፊት ስምምነቷን ገልጻለች ሲሉ መናገራቸውን ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች ዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ።